ሀ ይ ሀይ በስ ኃይለኛ ሰዓት ላይ ነው የገባሁት። ደስ የሚል ሰዓት ማለት ነው። መብራት አላርገውወጋለ ይሄን እንኳን መብራት የማስተካከል አጥቶኝ። እንዴት ናችሁ ወይ? ደህና ናችሁ ወይ አላችሁ ወይ? ሰላም ናችሁ ወይ? አፍጥር ሰዓት አፍጥር ሰዓት ከቻልኩ ናችሁ ጌታን ሳላስበው ነው ግን አፍጥር ሰዓት የመጣሁት ጌታ ወይ አፍጥር ሰዓት ሰው ይከሰታል፣ በመድኃኒዓለም እኔስ መከሰሱ መከሰስ አለብኝ እንዴ? ናችሁ ደህና ናችሁ? እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እጣን ናፈቃችሁ? እጣኑ የናፈቃችው ሰዎች ከባድ ሰዓት እኮ ነው አሁን ላይ። ቡናችሁን ጠጡ ከኔ ጋ። ለማንኛውም እጣኗን ጨሰሰሰሰስ እ እሳይ ጠላቴ ይቃጠል። የማይበጀኝ የማይወደኝ በክፉ የሚያየኝ ማለት ነው። እንዴት ነው? አረ ገባ ገባ በሉ። ላይክ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ባይ ዘ ወይ ማለት ነው። በጣም እንትን ሰዓት ነው። አይ ውል ፊክስ ሪሊ እውነት ነው፣ እውነት ነው። ምክንያቱም እንትን ነው፣ ይሄ ጾም ከገባ በኋላ ስድስት ሰዓት እንዳልገባ ጾሚዎች አሉ ታውቃላችሁ። ከዛ በኋላ ደግሞ ይመሻል፣ ከመሸ ደግሞ መግባት ምናምን በጣም እንትን። አላልኩኝም ቡና አንጠጣም። ያው ከዚህ በኋላ ገብተው ስለሚያዩ ምንም ችግር የለም። እንትን ያለ ቪዲዮ ያዩታል፣ የወጣ ቪዲዮ ማለት ነው። ግን በጣም ከባድ ሰዓት ነው። ረስቸዋለሁ። አይገርምም። አረብ ሀገር ኖሬ ኖሬ፣ ይሄ ሰዓት የእብደት ሰዓት ነው ለአረብ ሀገር። ቱሉጉድ ኦን ዩር ስታይል። ኦኬ ኦኬ፣ እሺ እሺ እናቴ ቴንኪው ቴንኪው በእውነት ነት ነው። እኔ በጣም እንትን ያልኩትኝ በቃ ጾም ከገባ በኋላ ትርምስ አልኩኝ። ረመዳንም ነው የኛውም ነው፣ በምን ሰዓት ይገባል፣ አስቸጋሪ ነው። ለዛ ነው እና ባይዘዌ ማለት ነው እኔ በጣም እንትን ያልኩትኝ እንደ ስለ አበሻ ወንድ ለማውራት ፈልጌ ነው። በእርግጥ ሌላ ሀገር ዜጋ ወንድ አላየሁኝም፣ እስከዛሬም የአበሻ ወንድን ያየሁትኝ እና በዚች በንትና በቀነኒ ሞት እኔ በጣም ልቤን ያዝ ነው። ላይክ እንደማውቃት አይነት ከእሷ ጋራ ነገሮችን እንዳሳለፉ ምናምን አይነት ሰውኝ በጣም ነው የተሰማኝ። እና እውነት ነው እውነት ነው። በዚህ አይነት ህይወት ውስጥ የሚያልፉ ሴቶች በጣም ብዙዎች ናቸው። እና አይዶኖ ለምን እንደሆነ አላውቅም። ያበሻ ወንድ በጣም ተደባዳቢ ነው። እግዚአብሔርን ቤቱ ካስገባ በኋላ የልቡን ሀሳብ ከሞላ በኋላ እርገጡ ነው ልርገጥሽ ነው፣ ልርገጥሽ ነው። ከመርገጥ ወደኋላ የማይመለስ በኢኮኖሚ በጣም የሚጨቁን የሀበሻ ወንድ ማለት ነው። ገንዘብ የማይሰጥ እንደገና ደግሞ ይህ ማኔጅ የማድረጉ ነገር በአጠቃላይ ማለት በጣም ነው የሚያስቸግረው። እና ቅናት አለ፣ በጣም ይቀናል የሀበሻ ወንድና በዛም የተነሳ ነው የሚደባደበውም። ድብድብ ውስጥ ደግሞ ሰላም አይኖርም፣ ድብድብ ውስጥ ፍቅር አይኖርም። እውነት ለመነጋገር ከሆነ ማለት ነው ህይወት ለምን በዛ ውስጥ ይለካል? ህይወት ለምን በዛ ውስጥ ምን ምን ከድብድብ ውስጥ እችል ልጅ በፍጹም ማንም ሊገላት እንደማይችል የታወቀ ነው። እኔ ዛሬ ኢትዮጵያ ውስጥ ነኝ ያለውትኝ በጣም ብዙ የኦሮሞ ልጆች፣ በጣም ብዙ የኦሮሞ ልጆች የእሷን ነገር የእሷን ደም ደም መጣጭ ማለት ነው እግዚአብሔርን፣ ደም መጠጣት ማለት ነው የሰውን ሀቅ መሸፈንና የልጅቷን ሀቅ ለመሸፈን በጣም ብዙ ቪዲዮዎችን ይሰራሉ፣ በጣም በብዙ ቪዲዮዎች ላይ ይወጣሉ። እና ግን ማንም ሰው የተዋጠለት ሰው የለም። ሰው ሁሉ እየተናነቀው ነው ያለው። የቀለኒ ማሟሟት ራሷን ከፎቅ ፈጠፈጠች ምናምን ምናምን ማለት ነው። በፍጹም የማይመስል አስተሳሰብ ማለት ነው። እና ለምን እውነቷ ይደበቃል? እውነት ለመናገር ማለት ነው። የቀለኒ ሞት ለምንድን ነው እውነቷ የሚደበቀው? ለምን የዝች ልጅ ሞት ይደበቃል? ለምን እሱ ታዋቂ ስለሆነ ታዋቂ ሰው ሌላውን ገሎ የመኖር መብት አለው ማለት ነው፣ በዚች ምድር ላይ እንደገና። ደግሞ አልገደለም እንኳን ብለን ብንል ማለት ነው ይህ ሰውዬ መጠየቅ ግዴታው ነው። ከመጠየቅ ለምን ይመለሳል? ለምን ይጠየቃል። በደንብ አርጎ ይጠየቃል ማለት ነው። የሚጠይቀው የፍርድህ አካልም ቢኖረው የሚጠይቀው አካልም እንኳን ቢኖረው እውነተኛው ነገር ወደ መጀመሪያ ሰሞን ትንሽ ቀን አንድ ቀን ነው ሁለት ቀን ብቻ አርገበገቡትና ከዛ ድምጿን ሊያጠፉ ሞከሩ። ግን የልጅቷ ሀቅ እውነት ስለሆነ እግዚአብሔር ከሰማይ እየፈረደላት ስለሆነ ነገሮቹ ወደ እውነት እየወጡት እኔ እዚህ ኢትዮጵያ ውስጥ ነው የምኖረው። የሆነ ነገር መሆን እንዳደርጉኝ እግዚአብሔርን እኔ ግን በቅንነት ነው እየተናገርኩ ያለሁትኝ። ባይዘዌ ማለት ነው። እኔ በቅንነት ነው እየተናገርኩ ያለሁትኝ። የልጅቷን እውነት ለምንድነው የኦሮሞ ህዝብ ሊሸፍነው የሚፈልገው? ለምንድነው የኦሮሞ ህዝብ? ትልቅ ሰፊ ህዝብ ነው። ለምንድነው በአባ ገዳ እንጨርሳለን? የኦሮሞ ጉዳይ የኦሮሞ ነው። ሌላው ምን አገባችሁ የሚባል ነገር ምንድን ነው? ሀቅ ለመናገር ማለት ነው። ለምንድን ነው ለምን? ይሄ እኮ የህይወት ጉዳይ ነው። እቺ ልጅ ማለት ነው የዝቺ ልጅ ሀቅ ቢደበቅ እራሱ በእውነት የኦሮሞ ህዝብ በነሰላም ይተኛል። ልጅ ወልዷል። ሴት ልጅ አላቸው። ወንድ ሴት ልጅ የወለዱ ናቸው። እናት አላቸው። ሰው እንዴት እናትና እህት ያለውን እንደገና ደግሞ ልጅ ያለውን ሰው ማንም ሰው ቤተሰብ አለው። ስለዚህ እንዴት በዚህ ልክ ሁኔታ በዚህ ጥግ ሁኔታ እውነት እንዴት ሊደበቅ ይችላል? ይሄ በየሚዲያው ላይ እያወጣ ማለት ነው የኦሮሞ ተወላጅ ልጆች ማለት ነው እየወጣችሁ የምታወሩ ልጆች ቀደሚን የገደለ አንዱ አለም አይደለም፣ በፍርድ ይጠየቃል። ኦሮሞ የራሱ ስርዓት አለው አባ ገዳ አለው ምናምን የምትሉ ሰዎች ማለት ነው እኔ በጣም ከይቅርታ ጋር ማለት ነው እኔ ስለተሰማኝ ነው የምናገረው። አባ ገዳስ ቢሆን ማለት ነው አባ ገዳስ ቢሆን እቺ ልጅ ደሜ የቤተሰቦቿ የልጅ ደም ፈሷል እያሉ ነው ያለው ህዝቡ ደግሞ በጣም ተሰምቶታል። ልጅቷ ገና እንቦቅቅላ ወጣት ገና ጨቅላ ልጅ ናት። እውነት ለመናገር ማለት ነው እቺ ልጅ ሞታ፣ እቺ ልጅ ተቀብራ ሬሷ ከተረሳ በኋላ እቺ አሁን ስለምትታወቅ መቼ ስሟ ወጣ ዝናዋ ገነነ ማለት ነው። በእርግጥም ማለት ነው አሁንም ይግነንላል አፈሩን ገለባ ያደርግላት እንደሚባለው ማለት ነው። ግን የዚች ልጅን አሟሟት አባገዳስ ቢሆን በቀላሉ ያየዋል ወይ? ሰው እየተገዳደለስ እሱስ ከእስር ቤት ወጥቶ በሰላም ይኖራታል ወይ? እሱስ ገዳይ ከሆነ ማለት ነው። እሺ ቀንሰዋለው እና እንዴት በዚህ አይነት ልክ እና በዚህ አይነት በዚህ አይነት ደረጃ እንዴት ይወጣል? እና በጣም የነውር ነውር ስራ ነው። እግዚአብሔርን እኔ ግን ቋቅም ያለኝ በጣም ነው ያስጠላኝ። እግዚአብሔርን በጣም ነው እናንተ አያገባችሁም። የልጆች የምንድን ነው ከኦሮሞ ውጭ ስለሷ ለሚያወራ እንዴት ነው ማያገባኝ? እኔ እኮ ከጎረ ከጎረቤቴ እኮ ሴት ልጅ አለች። እህቶች አሉኝ። የእኔ እህቶች ያገቡ እህቶች አሉኝ። ያገቡት እህቶቼ አንድ ነገር ቢሆኑ ምንድነው የሚከሰተው? ኦሮሞ ያገቡ ልጆች አሉ፣ ምናምን ነገር ማለት በዘር በምናምን ነገር ለምንስ ነገሩ ልዩ ያስተፈለገ? ለምን ልዩ ያስተፈለገ? ማንም ሰው በጥፋተኝነቱ ጥግ ሊጠየቅ ይገባል። ወንድ ልጅ እኔ ማግባት ምናምን በጣም ያስፈራል። እግዚአብሔር በጣም ነው የሚያስፈራው። በቃ ያስፈራል። ለምን ሰው ልጅ አግብቶ ሰው ላልጭር ጊዜ የምንኖረው ወይ ሰባ ወይ ሰማንያ ዓመት፣ እሱም ላንደርስ እንችላለን። ያንን መከራ ለምን የሰው ልጅ አያል ለምን ያያል የሰው ልጅ ይህንን ሉ ስቃይ፣ ለምንድን ነው የሚመለከተው? ለምን ለምን የሰው ልጅ የሰው ልጅ ነው እና እንዴት የሰው ልጅ አስተሳሰብ ሰው ልጅ የለውም። እችን ልጅ ግን እግዚአብሔር ምስክር ነው። እግዚአብሔር ምስክር ነው። የኦሮሞ ልጆች እግዚአብሔርን ተጠንቀቁ። እችን ልጅ ደሟን ሸፋፍናችሁ፣ ደሟን እውነቷን ሐቋን ሸፋፍናችሁ። እውነት እችን ልጅ እውነት ብትከድሙ፣ እግዚአብሔር ምስክር ነው። በዘር ማንዘራችሁ ደም ነው ደም ነው ያለው በዘር ማንዘራችሁ ያገኛችኋል። ያም ተነስቶ እህትህን ይገልልሃል። ያም ተነስቶ ልጅህን ይገልልሃል። ልጅህን ይደፍርልሃል። የኦሮሞ ልጅ እንዴት ነው የማታስቡት? እኔ ኦሮምኛ ስለማልችል ነው፣ እግዚአብሔር ኦሮምኛ ስለማልችል ነው እንጂ ብችል ኖሮ በኦሮምኛ ቋንቋ አወራ ነበረ። ግን አልችልም። እንዳጋጣሚ ሆኖ እኔ ኦሮምኛ መናገር ስለማልችል ነው። አንተ በየሜዳው ላይ የምታወሩ ማለት ነው ስለ ቀረኒን አያገባችሁም እያላችሁ ከኦሮሞ ልጅ ውጭ ሌላ አያገባችሁም ብላችሁ የምትናገሩ ክፍት አፉ ሁላ ማለት ነው። እንዴት ይሄን ያህል ጥግ ድረስ ትሄዳላችሁ? ስለ ቀረኒ ምን ማንም እኮ ማንም አይጨንቀውም፣ ግን ቤተሰብ ያለው እኔ ቀረኒ ከሞተች ቀን አይደለም ልክ ከሞተች ከተባለ ቀን ጀምሮ በጣም ሳለቅስ በጣም አዝኜ እኔ አላካት በአካል አላካት በምን አንገናኝ፣ በማንኛውም የምንገናኝ ሰዎች አለም ግን ሰው ስለሆንኩኝ ሞቷ በጣም ነው ያሳዘነኝ። አማ ሞቷ አሳዘነኝ። ሶ እሱ ታዋቂ ስለሆነ ብቻ የእሱን ጉድ የሚሸፈንበት ምክንያቱ ምንድን ነው? ነገስ አንዱ ተነስቶ ጢብ እህትን ሲያደርግልህ አንተ ሜዳ ላይ ሆነ የምትለፈልፍ ሁላ ማለት ነው የምትለፈልፍ ይህ ሁላ ማለት ነው። ጢብ ሲያደርግል ምንድን ነው የምትዩ? ምንድን ነው የምታወሪው? ምንድን ነው የምትዩ? አዘኑ ቤት ሻ አይገባም። አዘኑ ቤታችሁ ይገባል። እውነት እውነት እቺ ለግላጋ አንድ ፍሬ ወጣት ናት። እሷ እሄዳለች፣ አንዴ ለዘላለም ግን፣ ለምን ደሟ ለምን ደሟ ለምን ደሟ ለምን በከንቱ ይቀራል? ወጣት ናት። ያደረገችው ነገር የለ፣ ሌላ ችግር፣ የፖለቲካ ችግር የለባትም። ከሰዎች ጋር ጸብ የለባትም። ልጅቷ ፎቶ ልትነሳ ሄዳ ነው፣ ለልደቷ ቀን ፎቶ ልትነሳ ውላ ተደስታ የዋለች ልጅ ናት። ሞታ የተገኘችው አይደለም። እች የመሰለች የተማረች ልጅ እናንተ አይሰማችሁም? እችም ኦሮሞ ከሆነች እሱም ኦሮሞ ከሆነ እንዴት ነው የምታደርጉት? አሀ እኛ ኦሮሞዎች ነን። ኦሮሞ ለኦሮሞ ስለሆነ ጸቡ እንትኑ በአባ ገዳ ይፈታል። እንደ የአባ ገዳውንም ታሪኩንም ተንተናርጉልና እንደዛው በነካ አፋችሁ አንደበታችሁ ባወጣችሁ አንደበታችሁ ማለት ነው። ስለ እሱም ደግሞ ዘርዘር አድርጋችሁ ንገሩን። ማለት ሰው እየተገዳደለ እንደ ቀላል ታይቶ እሱ ከእስር ቤት ወጥቶ ነገ ጠዋት እሸሽ ገዳሜ ላያችን ላይ የሚጨፍርበትንና የሚያስጨፍርበትን ምክንያት ደግሞ በዛውኑም ጠቀስ ብታደረጉልን መልካም ነው። እኔ ራርጃለሁ እግዚአብሔርን፣ እቺ ልጅ ከሞተች ቀንና ሰዓት ጀምሮ እግዚአብሔርን እኔ ውስጤ በጣም ያዘ ነው በጣም ያዘ ነው በጣም ያዘ ነው። ማንም ደግሞ በዘር መኬድ የለበትም። ይሄ የዘር ጉዳይ አይደለም፣ የዘር ጉዳይ አይደለም፣ የሃይማኖትም ጉዳይ አይደለም። የምንም ጉዳይ ማንን ትመን ማን ትሁን ይሄ ስብ እና ነው ሰብአዊነት የተሰማው ሰው ብቻ ሊያለቅስ የሚገባው ነገር ነው። እኔ ምህት ቢሆነኝ ማለት ነው። እኔ እዚህ ጋር ብሞት በቃ አለቀ ማለት ነው። ነገሩ ማለት ነው። ለምን ይህን አህል ድረስ ይኬዳል? ለምን የአንዱ ደም እንዴት ፈሶ በከንቱ ይቀራል? እሱን ለመሸፈን ታዋቂ ስለሆነ እሱ ያለሱ ዘፋኝ የለም? እንዲ አረስንት የኦሮሞ ኮ ምርጥ ምርጥ ዘፋኞች አሉላችሁ። ምን ሆናችሁ ነው ግን? የኦሮሞ ምርጥ ምርጥ ምርጥ ምርጥ ምርጥ ምርጥ ዘፋኞች አሉላችሁ። ነበሩም ደግሞ ማለት ነው። የሞቱም አሉ ያሉም አሉ እና እነሱ ሁሉ እንደዚህ አይነት ብልግና ሰሩ። አዝናለው፣ በጣም ማለት ነው እግዚአብሔርን በጣም ነው አዝናለው። ለዚህ ልጅ በደል ለሰራው ግፍ ማለት ነው። ምንም ይሁን ምን በጥፊ መጥቷት እዚህ ጋራ፣ በጥፊ ከግርግዳ አጋጭቷት ይሆን በማይታወቅ ሁኔታ እዚህ ጋራ ማርክ የሰራው፣ እዚህ ጋር የሰራው ማርክ እንግዲህ ይታያል። ስታለቅስ ምን ስትል ያየነው ቪዲዮዎች አሉ። እች ልጅ በስቃይ ነው ያሳለፈችው የዚህ ሰውዬ ግፍን ማለት ነው። ልትሸፍኑ የምትሞክሩ እናንተ ምን እርኩሶች ናችሁ? የኦሮሞ ልጆች ማለት ነው። እግዚአብሔርን ይሄ እርግማን ጭምር ነው፣ ለእናንተ ነው እርግማኑ፣ ለዘር ማንዘራችሁ የሚተርፍ እርግማን። እርጉም ናችሁ፣ እርጉም ናችሁ። የአንድ ፍሬ ወጣት ለግላጋ ወጣት የዚችን ልጅ ማለት ነው የዚችን ልጅ ሀቅ የምትሸፋፍኑ ሰዎች ከሰማይ ከምድር ከእግዚአብሔር ዘንድ እግዚአብሔር እኮ ብሎታል እኮ፣ የአቤልን ደም የቃይልን ደም ወደ ሰማይ ይጮኋል አለ። ወደ እኔ ጮኸ ነው ያለው አደለም? ደሞ እኮ እየጮኸ ነው ያለው። ልጅቷ እኮ አሁን እየተናገረች አደለም ያለችው፣ እየተናገረላት ያለው እየተበቀለላት። ብዙ ሰዎች ሞተው ሰምተናል፣ ምናምን ምናምን አልፏል። የዝች የንጹህ ሰው ግን ደም ግን እየተበቀለላችሁን ያለው ያም ያም ተነስቶ የሚጮኸው ለዝች ልጅ ደሟ እየጮኸ ነው ያለው። ደሟ ይበቀላል። ደሟ ይገነፍላል። እኔም ወጣት ወጣት ልጅ ወጣት ሴት ወጣት እህት ያላችሁ እናንተ ባለጌዎች ናችሁ፣ እግዚአብሔርን አረመኔዎች ናችሁ፣ የሰው ጥግነት የሌላችሁ ሰዎች ማለት እኔ መናገር ፈልጋለሁ። ለምን ዝም ብዬ ሰሞኑን አፈንኩኝ አፈንኩኝ ና እስከ መቼ ድረስ ይታፈናል እስከ መቼ ነገር ደግሞ ነገሮች ተፈርተው ምናምን ነገር ማለት ነው። እና ላይሰማኛ ለው ሊሰማኝ ይችላል። አይነው ዛቷል። እና ራስን ማዋረድ ራስን ማርከስ ገዳይ ገሎ እየየና ምንድነው? ሙሾ የሚወርድባት የማስመሰል እስክስታ የተወረደበትን ቪዲዮ ነው ያየ ነው። እንግዲህ ማለት ነው አስመሳይ። ሲቀጥል እንደገና ደግሞ ማለት ነው እውነት እውነት፣ አንዱ አለም ልጅቷን ቢፈልጋት ቢወዳትና ቤተሰቦቿን ቢያከብር ኖሮ መጀመሪያ ደረጃ ሽማግሌ ነበር የሚልከው ሰውዬው ማለት ነው። እስከ ዛሬ ድረስ ሽማግሌ ሽምግልና ያላከ ሰውዬ በጌታ በኢየሱስ ክርስቶስ ስም እሷም ተቃቅላ ነው ሄደችው ቡና እስከ ዛሬ ድረስ ሽምግልና ሳይልቅ እንዲሁ ሲጫወትባት። በእናንተ በኦሮሞ ታዲያ በአባ ገዳ ደንብ ሽማግሌ አይላክም እንዴ? ሽምግልናው ለምን አላከም? እስከ ዛሬ ድረስ አብራችሁ ያላችሁት ማለት ነው። በጣም ብዙ ታዋቂ ስማቸውን አላውቃቸውም እንጂ ብዙ ስለማልከታተላቸው፣ ይሄ ማነው ስሙ? ይሄ ባለፈው ብዙ እንትን ያገኘው ማነው ስሙ? ስሙ ጠፋኛ። ቦ ጭራናው ጫራ ጭራና ምናምን የሚባለው ልጅ ማለት ነው። ከሷ ጋር ባለፈው ኢንተርቪው ራሱ ያደረገው ልጅ እና ያ ሁሉ ማለት ነው። እናንተ አላንዳችሁ አንደ ቤታችሁ እንኳን በትውውቅ የተነሳ እሱ ስለምትወዱት እሱ ስለምታውቁት የተነሳ ለእሷ ድምፅ ያልሆናችው እርኩሶች ሰዎች በአጠቃላይ ማለት ነው፣ እና የዛን ጊዜ ሽምግልና ላክ ብላችሁ አትናግሩትም ነበረ። ሽምግልና አላከላትም፣ አላገባትም፣ ቀለበት አላሰረላትም። ለልጅቷ ዋት ኤቨር ያደረገላት ነገር የለም። ስም ብቻ እና ሞት ነው ያተረፈችው ልጅቷ፣ ሀዘን ብቻ ለቤተሰቦቿ፣ የሀዘን ድባብ፣ የሞት ድባብ። እኔ አውቃለሁኝ እናቴ ወንድሜ ታላቅ ወንድሜ ከሞተ በኋላ ጭንቅላቷ ተነክቶ እስካሁን ድረስ መድኃኒት ትወስዳለች። የአማኔል መድኃኒት ትወስዳለች። የልጅ ሞት መጥፎ ነው። የልጅ ሞት ክፉ ነው። እግዚአብሔር በልጅ ሬሳ ላይ ያስቆም ትላለች ሁል ጊዜ እናቴ ማለት ነው። ምንም ቢሆን እናንተ የተረገማችሁ ስለሆናችሁ ብቻ ነው። የተረገማችሁ ስለሆናችሁ ብቻ ዛሬ ወጥታችሁ ልትናገሩላት ድምፅ ልትሆኑላት አልቻላችሁ። የእናንተ ድምፅ የእኛ ልጅ በወር በቦሮሞ ገዳ ባህል በባህላችን ያልቃል፣ የሚያልቀው ያልቃል። አንተ ቆሻሻ፣ እናንተ ቆሻሾች፣ እናንተ ቆሻሾች ናችሁ። እዚህ ቲክቶክ ላይ ያላችሁ ሁላችሁ ቆሻሾች ወራዶች፣ ዩቱብ ላይ ያላችሁ ወራዶች ናችሁ፣ ባጠቃላይ ማለት ነው። ምክንያቱም ምክንያቱም ምክንያቱም አንዱ አለም የሴት ልጅ ክብር ቢኖረው ኖሮ ሽማግሌ ይልክ ነበረ ከመጀመሪያው ማለት ነው። ሽማግሌ ገባች አይደለም ቤቱ ኢትስ ኦኬ ምንም ማለት አይደለም። ያለ ጉዳይ ነው። ይተገባለች ሴት ልጅ ገባች አይደለም፣ በማግስቱ ሽማግሌ መላክ ነበረበት። ወረቀት መጽሐፍ ነበረበት፣ እንደ ባህሉ ማለት ነው። ዛሬ ተነስታችሁ የዛን የአባ ገዳ ስርዓት አይደለም። ሽምግልና መላክ የአባ ገዳ ስርዓት አይደለም። በወረቀት ደብዳቤ ጽፎ ለቤተሰቦቿ ልጃችሁ ኔጋናት የማለት ልጃችሁ ጋናት ይባላል ባይዘዌ ማለት ነው የተጠለፈች ሴት ከሆነች በተጠለፈች መልክ ከገባች ራሱ ልጃችው ያለችው እኔ ጋ ናት ብሎ ወንዱ ደብዳቤ ይጽፋል። ከዛ በኋላ ደግሞ ሽምግልና ይልካል ማለት ነው። ይሄንን ስርዓት የለውም። ይህን ስርዓት ሳትናገሩትም፣ ይህን ስርዓት አታውቁትም ኖሯል። ዛሬ ታዲያ ልጅቷ በሞተች በማግስቱ እየወጣችው፣ አይ የእናንተን ጉዳይ የእኛን ጉዳይ እኛንን የምንጨርሰው የኦሮሞ ጉዳይ ኦሮሞ ነው የሞተችውም ኦሮሞ ናት፣ ልጁም የኛው ነው። አሀ ዘፋኝ ስለሆነ ማለት ነው። አረ በጌታ በኢየሱስ ጆሮችን ሰማ ሰማ ሰማ ሰማ ሰማ ሰማ። በጣም ይሄ ደግሞ ያማል ያማል። ሰው ልክ ሲያጣ ሰው በቆመበት ልክ በቆመበት ልክ ማሰብ ሳይችል ማለት ነው። እንዴት ጭንቅላታችሁ ያስባል? ባባ ገዳ ይፈጸማል የኛ ጉዳይ ባባ ገዳ ያልቃል የምትሉ ሰዎች ማለት ነው። እንዴት ሰው ውስጥ ይናገርበት ሰው ልጅ በቃ እንተንፍስበት እንናገር። መናገር ያለበት ሰው ይናገር፣ የሚጮካለም ይጩ ሚዲያው ተለቆልናልና ማለት ነው። ለምንድነው የምንታፈ ነው? እውነትን ይዞ ሰው እንዲ እውነት እኔ ያንቀኛል። እግዚአብሔርን ከመጀመሪያ ቀን ጀምሮ በጣም ሲያንቀኝ ነበር። የዚች ልጅ መሞት ራሷ ልትገልማችል ልጅ ማለት ነው። ምን ስለሆነች ነው የተማረች ልጅ ናት። ቆንጅዬ ልጅ ናት። በውበቷ ሁሉም ጢብ አድርጋ የምታረግፍ ልጅ ናት። ምንድን ስለሆነ ነው ራሷን የምትገለው? ቤተሰብ ያላት ናት። እናት አባት ያላት ልጅ ናት። ወንድም ምንድን ነው ራሷን የሚያስገድላት? እናንተ ግን ገዳዮች ናችሁ እግዚአብሔርን ገዳዮች ናችሁ። ከአንዱ አለም ጋር ተባብራችሁ ወይም ደግሞ በኦሮሞ ህዝብ የኦሮሞን ህዝብ ወክላችሁ ሚዲያ ላይ ትክታክ ላይ ወታችሁ የአባገዳ ስርዓት በአባገዳ ስርዓት ያልቃል እኛ በአባገዳ እንጨርሳለን የምትሉ ማለት ነው። እኔ ዝች ምድር ላይ ነኝ ያለት መሬት ላይ ነኝ ያለሁት ሁሉም ኦሮሞ የተባለ በኦሮሚያ ምድር ላይ ነው የሚያለሁት። ኦሮሞ የተባለ ለዝች ልጅ ያላዘነ አንድ ሰው የለም። እኔስ በሆን የኔስ ልጅ ብትሆን ያላለ ማንም የለም እናንተ ከምን ጉርጓድ ፈልቃችሁ ወታችሁ ነው ሚዲያው ላይ በአባገዳ ስርዓት ያልቃል የምትሉት ማለት ነው በእርግጥ አቅም ይኖራችኋል የአቅም የገንዘብ አቅም ይኖራችኋል ሚዲያውን ስለያዛችሁት የሚዲያውም አቅም አላችሁ የመናገር አቅም አላችሁ ድምፃችን ይሰማል ጉልበት አምነን እያላችሁ ይሆናል እግዚአብሔር ግን ከሰማይ ይፈርዳል የዚች ልጅ ደም ማለት ነው እኔ እግዚአብሔርን ባል ማግባት እራሱ ያስጠላል የምን ባል ማግባት ነው ዝም ብሎ ሰው ዘና ብሎ አይኖርም እንዴ የምንድን ነው ማለት ባለማግባት? ስቃይ ከሆነ ባለማግባት፣ ለመሞት ከሆነ ባለማግባት፣ ማግብቶ ለመኖር ማልቀስ ከሆነ ምንድነ ባል የሚሰራው? ተራልኝ እንትን እንዳይዘጋብኝ እየፈራውኝ ነው። ምንድነው የሚያደርገው? ሰው በሰላም አይኖርም እንዴ? ጸዳ፣ ዘና ብሎ እንዴ? የተወሰነ ገንዘብ እጅሽ ላይ ገንዘብ ካለሽ፣ ስራ ካለሽ፣ የምትንቀሳቀሽበት ነገር ካለሽ፣ ረደስ መንፈስ ቅዱስ ለማን አባቱ ብለሽ ነው። ግን ለማን አባቱ ተብሎ ማለት ነው ግን እኔ ከምንም በላይ ማለት ነው ይሄ ሌላ አጀንዳ ቢሆንና ታሪክ ቢሆን እንኳን ማለት ነው በጣም ያናደደኝ ነገር የእኛ ጉዳይ የኛ ነው፣ የእኛ ጉዳይ የኛ ነው፣ እኛን ጨርሰዋለን። የኦሮሞ ጉዳይ የኦሮሞ ነው፣ እናንተ ያገባቸው ንግግሩንም፣ ደግሞ በዛው ላይ ደግሞ ጣል እያደረጋችሁ እያጣቀሳችሁ ነገሩን ለምን እንዳላገባት ይህና ህልግ ደረጃ ጊዜ ሲደርስ አራት ዓመት ነው እንግዲህ በጓደኝነት እንደገና ቤቱ ከገባች ሁለተኛ ዓመቷ ላይ ይህን ህል ጊዜም ለምን አላገባ ለምን ለምን ለምን ለምን ሽማግሌ ያላከም? የእውነት የቤተሰቦቿ ክብር ቢኖረው አንድ ሰው አንድ ወንድ ልጅ ሲያገባት ሲያፈቅራት ቤተሰቦቿንም ሊያከብርና ሊያፈቅራት ጀርባ አላታ ሰው ያለ ሰው አይወል አይፈጠር። እንግዲህ ቤተሰቦቿን ያላከበረ እንከፍለዋለሁ እኔ ደግሞ ማለት ነው ክብር የሌለው ለሴት ልጅ ብቻ አይደለም አንዷ ለም ለቤተሰቦቿ፣ ለእናት፣ ለአባቷ፣ ለቤተሰብ፣ ለዘር ማንዘሯ ክብር የሌለው ሰው ነው። እስቲ ዛሬ ደግሞ ኔሞች አድር እንደሆነ ገላችሁኝ ታድሩ እንደሆነ፣ ክብር ቢኖረ ኖሮ መጀመሪያ ደረጃ ሽማግሌ ነበር የሚልካው። ደብዳቤ ይልካል፣ ከዛ በኋላ ሽምግልና ይለካል፣ በባህሉ ማለት ነው። የት አለ ታዲያ? አላየንም፣ አልሰማንም፣ አልሰማንም። የሁሉ አመት ቁጭ አድርጓት ልጅቷን ማለት ነው። ከዚህ በኋላ ከጾም በኋላ ሽማግሌ ሊልክ ነበረ፣ ሰርግ ሊደረግ ነበረ የተባለው ነገር ማለት ነው። እግዚአብሔር ይፍረድ። ጌታም እግዚአብሔር አምላክ ይፍረድ። የዚች ልጅ ደም ደመ ከልብ ሆኖ አይቀር። እኔ እሱም ገደለ ሌላም ሰው ገደለ ነገር ግን ማለት ነው። በአባ ገዳ ስርዓት እንፈጽማለን የምትሉ ሰዎች እግዚአብሔርን ተቆጠቡ። ማንም ገዳ ይሁን ምንም ይሁን እሱም ገደለ እሱም አልገደለም የወጣው የሆነ ነገር የለም። ያው ህግ ሲያሳውቀን ነው አይደለም? የሆነ ከመንግስት አካል የሆነ ነገር ሲያሳውቀን ነው አይደለም? እስከዛም ግን በተጠርጣሪነት ተይዟል። ተጠርጣሪ ሆኗል ማለት በተጠርጣሪነቱ ደግሞ ከተያዘ በኋላ በቤቱ የተለያየ ነገር ከተገኘ፣ በፊቱ ላይ የሆነ ነገር ከተገኘ፣ ማርኮች ከተገኙ ይሄ ልጅ ተጠርጣሪ ነው። በተጠርጣሪነቱ ደግሞ እኛም መናገር ደግሞ እንችላለን፣ የመናገር መብት ስላለ መሰለኝ። ሚዲያ የተለቀቀው ሚዲያው ማንም አልሰራውም፣ የሰራው ፈረንጅ ነው። ፈረንጅ በሰራው ሚዲያ ደግሞ እንለፈልፋለን፣ የሚናገረው ይናገር። እናንተ ሚስጥሩ ምደባ ልደባብቃችሁ ሽፍንፍን አርጋችሁ አፋፍናችሁ ልትተውት ማለት ነው። አይሆንማ። ጊዜው ደግሞ የስልጣን የዘመን ነው። ምንም ማድረግ አይቻልም። ግን ዘመኑ ሰልጥኗል፣ ሄዶ አምልጧል። ከእናንተም ከማንም አመለጠ እኮ በቃ። ነገር አመለ ነገር ካመለጠ ደግሞ አይመለስም። እና ሪል የሆነ ላይፍ ሰው ሲኖረው ክፋት ክፋት፣ ጥሩ አይደለም። በዚህ ጥግ ማለት ነው በዚህ ጥግ ማለት ነው። እኔ ለእናቴ በጣም አስፈልጋታለሁ። እኔ ለወንድሞቼ በጣም አስፈልጋቸዋለሁ። እኔ ለእህቶቼ በጣም አስፈልጋቸዋለሁ። እኔ ለራሴ በጣም አስፈልጋለሁ። እኔ ለሚወዱ ለሚያከብሩ የዩቱብ ጓደኞቼ በጣም አስፈልጋቸዋለሁ። ለምን አስተምራቸዋለሁ። ብዙ ነገር፣ ጊዜን፣ ሰዓቴን፣ ዘመኔን ሙሉ መስዋዕት አድርጌ ዩቱብ ላይ የሆነ ነገር አስቀምጬ አልፌያለሁ። ቁም ነገር ሰርቼ ማለት ነው ሶ ማንም ሰው ለሰው ለቤተሰቦቹ ያስፈልጓል፣ ለሚያን ለሚወዳጆቹ ያስፈልጋል። እቺ ልጅ ግን እንደማታስፈልግ አድርጎ ገለው ጥለዋታል። ተገላ ተጥላለች፣ አለ ተገላ ተጥላለች። ወደቀች፣ ተሰበረች፣ በቃ ተገላለች። ይህም ወይ እውነቱ ይውጣ እውነቱ እንዲመጣ ደግሞ የማትፈልጉምት አምልጧችሁ ሄዷል። አሁን አምልጦ ከእናንተ አምልጦ ሄዷል። አለቀ ነገሩ እኮ ካመለጣችሁ በኋላ ሆን አልሞት ባይተጋዳይ መሆን መፍጨርጨር ማለት ነው። እሱ በጣም ትክክለኛ ነገር አይደለም፣ ብትሰሙ ማለት ነው። እንዴት በሞተ ሰው ላይ ማለት ነው? የእሷ ጉዳይ የኦሮሞ ጉዳይ ነው ተብሎ መወጣት የሌለበት ነው። የውስጤን ተናገርኩኝ፣ በጣም ደስ ብሎኛል። ታፍኝ ልሞት ፈርቼ ማለት ነው እግዚአብሔርን ፈርቼ ቤቴ ውስጥ በቃ ዩቱብ ላይም ለመውጣት ሰው የሆነ ሀሳባችሁን እኮ አንዳንድ ጊዜ እንዲፍት ልክ አድርጋ ስታወጡት ደስ ይላል። ዩቱብ ላይም ለመውጣት ምን አጀንዳ ይዘሽ ትወጫለሽ? የውስጥ በውስጥ የሆነ የሞተ ነገር ተሸክማችሁ በውስጥ የሆነ በቃ የሚከብድ ነገር ይዤ እንዴት ብዬ ልውጣ? መናገር አቃተኝ። እግዚአብሔርን ግን አሁን ወጣልኝ። እግዚአብሔር የተመሰገነ ይሁን። የሚሰማኝ ይሰማል። በእርግጥ አፍጥር ሰዓት ነው። በኋላ ያው ቪዲዮ ክንትን ካለ ከተለቀቀ በኋላ የተወሰነ ሰዓት ላይ ሰዎች ይሰማሉ ብዬ አምናለሁ። በጣም ነው የምወዳችሁ ማመሰግናችሁ ማከብራችሁ። ሰ ወጣልኝ። ክብር ለእግዚአብሔር ይሆን እውነት ተሸክሚ እግዚአብሔርን ጥይቅን እኔ ሞት የማያሳዝነው ሰው ተረገሙ። ወንዶች የተረገሙ ወንድ ተደብዳቢ ነው እግዚአብሔርን ያበሻ ወንድ ደብዳቢ ነው። እኔማ ማግባት ሁሉ ነው የሚያስጠላኝ። እኔማ አላገባም አባቱ ነው የማገባው። ዘና ብዬ ፈታ ብዬ ፈታ ዘና ብዬ ምን አባቱ ይለኛል። በዚህ ቦታ መንገዴ ነው። በዚህ ቦታ መንገዴ ነው። በዚህ ቦታ መንገዴ ነው። ያለ ባል አይኖርም ብሎ ያላችሁ ማ ነው? ባል ሴክስ ነው፣ በቃ ሌላ ምንድን ነው? ሴክስ ነው አይደለ? ለሴክስ ነው መጋባት። ሌላ ምንድን ነው? ምንድን ነው እሱ እሱ ሴት ልጅ ዛሬ እኮ ሴት ልጅ ሰርታ ገንዘብ ታገኛለች። ሌላ ምንድን ነው? እና ቪዲዮን መልስ አድርገሽ ስሚኝ። ውስጤ አንተን ብሎ ነው እግዚአብሔር መልካም አምላክ ነው ብዬ አምናለሁ። እውነት እውነቱን ያውጣ። እውነት ይወጣል፣ እውነት ይገለጣል። ሁላችንም ከእውነት ጋር ስንቆም እግዚአብሔርን ይወደዋል። ልጅሽ ወርቄ ነው ወርቄ ከሆነ